ማህሌቴ በጣም እየጸጸተኝ ነው። ምንድን ነው? በጣም ተቁላለች። ይሄ መልኳ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻል። ሁሉንም ነገር ሳስበው ድካሙ ነነብ በቃ ሀሳብ ብቻ ነው ያለ። እንግዲህ ምን ታደርጊዋለሽ? አንዴ ከእጅሽ አምልጧል። ያለሽ አማራጭ ዝናን ጠበቅ ማድረግ። ከምር ከብሩ ጋር በምንለይቴ በጣም እየጸጸተኝ ነው። እሱ ጅብ ከሄደው ሻጫዋል። አንተ ግን ያው አሁን በዚህ ሰዓት ለእሷ ናፍቆት ትቃጠላለህ። እና ደሞ ነገር ለላ ነገር ማህሌት የሉላን ምሌት ተከትሎ ደካማ ጎኑን በመጠቀም እሱን አባብላ በትዳር ተሳስራ መኖር ትልቁ ህልሟ እንደሆነም ይህንን ለማድረግም ደግሞ ሴትነቷን በመጠቀም ለማማለል ወደ ዝና ቤት አምርታለች። ሆኖም ዝና እንዴት ከሉላ ጋር የፍቅር ግንኙነታቸውን በምን ምክንያት መመስረት እንደቻሉም ጠይቃለች። ዝናም እያንዳንዱ ከሉላ ጋር የነበራቸውን ግንኙነት እንዴትና በምን መንገድ እንደተሳሰሩም ነግሯታል። ከሞገሴ ጋር ሲያያት ድንገት በውበቷ ተማርኮ ልብ ውስጥ እንደገባችም በግልጽ ነግሯታል። ከዛ በፊት ሌላ ሴትም ሆነ ከዛ በኋላ ሌላ ሴት ማፍቀር እንዳልቻለም ይናገራል። አባቱ ተጽዕኖ ውስጥ እያደገው ዝና አሁን ሌሎችን ሴቶች አልቀርብም ነበረ፣ ሉላ ግን አሸነፈችኝ ይላል። እንግዲህ በዚህ ሁኔታ ድክመቱን አንድ ባንድ አስረድቷታል። ማህሌት እዚህ ላይ ነበር የተበላችው። ከሉላ በስተቀር ማንንም እንደማይፈልግ በግልጽ እየነገራት ሳለ እሷ ግን አሁን ያለህን እድል ተጠቀምበት ሉላ እንደሆነ ከዚህ በኋላ ከሞገሴ ጋር ሽሽግዳም እያለች ነው። ምን ማለት ነው? ይላል ዝና። በቃ ይህንን የምታየውን ገላ ተጠቀምበት በማለትም ከአለባበሷ ጀምሮ እሱን ልታሳስተው ፈልጋ ነበረ። እና ግን በምላሹ በጥፊ ነበር የቀላቀላት ዝና። በዚህ ብቻ የሚምራት አይመስልም ከባድ ቅጣት እንደሚደርስባትም በግልጽ ያስረዳል ሰላም ጤና ይስጥልን ውድ ቻና ለቤተሰቦች እንደምን አላችሁ በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩ ምሳሌ ድራማ ክፍል 63 የቀጠለውን ይዤላችሁ መጥቻለሁ እንግዲህ ሞገሴና ሉላ በሚገባ ተሳክቶላቸዋል አሁን አንድ ላይ በሩ የፍቅር ጊዜ እያሳለፉ ነው ሞገሴ ለምንና እንዴት እንደከዳችው ያው ሁሉንም ምክንያቱን ጠንቅቆ ያውቃል። ነገር ግን ከዳሽኝ ብዬ በፍጹም አንቺን አላኮረፍኩሽም አልተቀየምኩሽም፣ እድሜ ልኬን አስብሽ ነበረ፣ ወደፊትም ዘላለሜን እወድሻለሁ በማለት ቃል ገብቶላታል። ሁላም በበኩሏ ምንም እንኳና ጊዜያት ፈቅዶላቸው አንድ ላይ መሆን ባይችሉም ሞገሴን እያሰበችው እንደምትኖርም ትገልጻለች። በተለይ ደግሞ የዝና የሲዖል ህይወት እጅግ በጣም እንዳማረራትና ሞገሴን ከልቧ እንድታስበው አድርጓታል። እርግጥ ዝና ሉላ ላይ ይህንን ተጽዕኖ ቢያደርግም በጣም ስለሚወዳትና ከሌላ ሰው ነጥቆ እንዳመጣት ሁሉ አሁንም እሱን ሌላ እንዳይነጥቀው ይፈልጋል። ምክንያቱም በጣም ውብና ቆንጅዬ ስለሆነች። አሁን ላይ እንግዲህ ካጋችሁ ጋር ተገናኝቶ ሚስቴን የማገኝበትን ዘዴ አፈላልግልኝ እናንተ ላይ እርምጃ ወስድባችኋለሁ። ገንዘቡን መመለስ ብቻ አይደለም ለህይወታቸው ማስቡ በማለት ማስጠንቀቂያ ሰጥቶታል። ጉዳዩ በጸባይና ምናልባትም በምክክር ሊፈታ ይችል ይሆናል የሚል መላምትም ሰጥቶት ነበረ። ዝናግን ሊሰማው ፈቃደኛ አይደለም። ጭራሽ ካንተ የአዘዝጉን እንድትሰራ እንጂ ምክረ ሀሳብ እንድቀበል ፈቃደኛ አይደለሁም በማለትም አስጠንቅቆታል። ይህ አጋችን ምን ያህል ተግባራዊ ሊያደርግ ይችላል፣ አብረን የምንከታተለው ይሆናል። ማህል ማህሌትም ነገሮች እንዲህ በቀላሉ ይሳካልኛል ከብሩክ የተሻለ ህይወት እመራለው የቤትና የመኪና ባለቤት እሆናለሁ በማለት ንብረቱን አሳግዳ ብዙ ጣውረድ ብሩክ እንዲያይ ካደረገች በኋላ ነገር ግን ነገሮቹ እሷ ባሰበችው ሳይሆን፣ ክሴ ራሱን መስዋዕትነት በማድረግ የምሳሌ ህክምና ሊሳካና ወደ ውጭ ሀገር ሊሄድ ችሏል። ማህሌት እቅድ ግን ወዳልፈለገችው አቅጣጫ እያመራባት መጥቷል። ኤፍራታም በነገሩ ተሳስተሻል፣ ከዚህ በኋላ ፈላጊ የለሽም። የብሩኬን ቤት ትተሽ ከወጣሽ በኋላ ክብርሽ ሁሉ ተገፈፈ በማለት በትዳሯ እንድትጸጸትና እንድትቆረቆር አድርጋታለች። ነገር ግን ከዚህ በኋላ ብሩኬንም ተንበርክከሽ እንኳን ይቅርታ ብትጠይቀው በፍጹም እንደገና ተወልዶም ይቅር የሚልሽ አይመስለኝም በማለት ልኬ ወደ ቤቱ እንደማያስገባት ቁርጥ ሽነወቂ ያለቻትንም ትመስላለች። ማህሌትም ታዲያ ከዚህ በኋላማ ብሩኬንን የማልፈልገውን ብላለች። አሁን ላይ ታዲያ አዝማሚያዋ ከእዝና ጋር የፍቅር ግንኙነት መመስረት ነበረ። ነገር ግን ሉላ የምትባል ጣወት እሷን ብቻ ነው የሚያመልከው። ግን እንደምንም ብዬ ወደ እኔ የማቀርብበትን ዘዴ አመቻቻለሁ በማለት ነግራታለች። ኤፍራታም ደግሞ ይሄ ነገር በቀላሉ ሊሳካላት እንደማይችልና ለዚያውም ደግሞ ለሴት ልጅ ክብር ለሌለው ሰው ለምንድን ነው ቤት የምትገቢው? በማለትም ነግራታለች። ነገር ግን እሱ ሀብታም ስለሆነ እኔ ደስተኛ ሁኜ መኖር እችላለሁ፣ ጸባዩንም እቀይረዋለሁ፣ ወንድ አያያዝ አታውቂም በማለት ነበረ ለኤፍራታ እየነገረቻት እንግዲህ ይህንን ሀሳቧን ለማሳካት ስትል አለባበሷን በማስተካከል ወይም ዝናን አማልልበታለሁ እያለችውን አለባበስ በመልበስ ነበረ ወደ ቤቱ እያመራችው። እናም ገና አመጣጧ የጤና እንዳልሆነ ስለተረዳው እንዴት ነው በጨለማ ምን አይነት መረጃ ብትይዥልኝ ነው እንዲሆነ ሸመጣሹ በማለትም ጠይቋታል። ሆኖም አንዳንዴ በጣም ሳስብህ አሳዘንከኝ አንተን የመሰለ ጀግና ብቻውን ሲያዝንና ሲተክዝ ማየቱ በጣም ልቤን ነክቶኛል። ለዚህ ነው አብሬህ እንድሆን የመጣሁት እስኪና ተቀመጥ በማለት ነበረ ከአጠገቧ እንዲቀመጽና አንዳንድ ያሳልፋቸውን ታሪኮች እንዲያጋራት የጠየቀችው። ሆኖም አንድ ባንድ ያሳልፈውን ታሪክ ነግሯታል። በአባቷ ምክንያት ሉላን እንዳገኛትም ገልጾላታል። በእርግጥም እኔ ባላደርገው እንኳን ኖሮ አባቴ ሞገሴ ሊገድለው ይችል ነበረ ነገር ግን ቀድሞ አባቴ ጉዳዩን ፈጸመው ሉላንም አገባኋት። እንግዲህ ሞገሴ ቆርጦ ትቶልኛል መስሎ የነበረ፣ ለካም ከልቧ አላወጣትም። ዛሬ ላይ ግን ጠብቆ አጠቃኝ በማለትም ነግሯታል። አሁን ታዲያ ሞገሴን በምን አይነት መንገድ ነው ላገኘው የምችለው በማለትም ጠይቋታል። ፈሪዎች ስለሆኑ አንተ ጀግና ስለሆንክ፣ እንግዲህ እነሱ ማምለጫቸውን ፈልገዋል። ለጊዜው የሆነ ጉሬ ተደብቀው ነው እዚህ ደግሞ ነገ ዋጋቸውን ያገኛሉ፣ በማለት ህዝቦቹን ለማድረግም እያባበለችው ነበረ። በመጨረሻ ግን ጥፊ ነበር የተከተላት። አይ ማህሌት፣ በመጀመሪያ ስለ ሉላ ፍቅር ግንኙነት እንዴት እያስረዳትና እሷን ትቶ ማደር እንዴት እንደሚጨንቀው! ህይወቴ እያለእሷ እሷ ባዶ ናት፣ በጭራሽ ሉላን ጥቼ መኖር አልፈልግም እያለ ብዙ ነገሮችን እያመቻቼ ባለበት፣ ሌላው ቀርቶ በሞገሴ በእናቱን የመጣበት ማለትም እናቱን አግቶ ከዛም ሉላን እንዲያመጣ ማድረግ ነው አሁን ትልቁ ህልሙ። ነገር ግን የሞገሴ እናት ለጊዜው ከአዲስ አበባ ወጥታ ወደ ሀዋሳ እንደሄደች ተሰምቷል። ሆኖም ሀዋሳ ሳይቀር ደቡብ አፍሪካም እገባለሁ በማለት እንግዲህ ዝና ይህንን ሊያደርግ እንደሚችልም በግልጽ ተናግሯል። እንግዲህ ሌሎች ሰዎችንም በማሰማራት ሞገሴን እያፈላለገው ይገኛል። ካገኘው እንዲህ በቀላሉ የሚምረውም አይመስልም። ለማንኛውም ድል ለሉላና ለሞገሴ። ሌላኛው ብሩክ ከውጭ አገር እንግዲህ ምሳሌ በህክምና እየተረዳች እንደሆነና እስካሁን ከሆስፒታል እንዳልወጣችም ተናግሯል። የህክምና ጊዜያቸውን ጨርሰው በሰላም የሚመለሱ ይመስለኛል። ከዛስ የቅድስት እቅድ ምንድን ነው? እስኪ የቅድስትን ሀሳብ እንመልክት። ጋሽን በጣም ተወዳቸዋለች። ማለትም ጋሽ ብሩኬን ያላደለሽ ማህሌት፣ ብሩኬን የመሰለ እንጀራ ሰው ረግጠሽ ይደሻል። ከዚህ በኋላ ግን ወደዚህ ቤት ተመልሰች በትዳር የማትኖርበት አጋጣሚም ተፈጥሯል። ጋሽ ግን እኔን በትዳር ቢጠይቀኝ ምን አይነት ምላሽ ልመልስለት ይችላለሁ? አረንዶ አይጠይቀኝም ብላለች። ብቻ በጠየቀኝ እንጂ እኔማ ብሩኬን መች ስሰደው ያለችም ትመስላለች። ብቻ አሁን ነገሮችን እያስተካከለች እና ለጋሽ ብሩክም ጥሩ ሰው ሆናለታለች በተለይ ምሳሌን በምትሰጣት እንክብካቤና ፍቅር እጅግ በጣም ብሩኬን ይደመምበታል። በዚህ ምክንያት መቀራረባቸው ወደ ፍቅር ያመራል ብዬ ተስፋ አደርጋለሁ። በዚህ ላይ ደግሞ ሞገሴም ቅድስት ብሩኬን እንደምትወደው ጠንቅቆ ያውቃል። ብሩኬ ከሕክምና ሲመለስ ሊነግረው እንደሚችልም ከዚህ በፊት ቃል ገብቶላት ያውቃል። አሁንም ሞገሴ ይህንን ያደርጋል ብዬ ተስፋ አደርጋለሁ። በሌላ በኩል ዳጣ ቤተሰቦቿን የምታገኝበት ምዕራፍ ላይ ደርሳለች። ማለትም አሁን ከባህር ዳር አንድ ዘመዷን አግኝታለች። ከእሱ ጋር ከተገናኘች ደግሞ ሌሎች እናት፣ አባት፣ እህት፣ ወንድም አክስታጎት ወዘ ተረፈ የምትተዋወቅ ይሆናል። አሁን ባለሁበት ግን ወደ ፍቅር ግንኙነት እንዳላመራ የሚያስፈራኝ ነገር ይህ ነው። አንዱን ወንድሜ ባፈቅርስ የሚል ስሜት አለኝ። ለማንኛውም የወንድምና የእህት ስሜት ውስጥ ምንድን ነው በማለት ቅድስትን ትጠይቃታለች። እሷም ስላለው ቤተሰባዊ ፍቅርና መተሳሰብም እያንዳንዱ አስረድታታለች። እሷም ይህንን ስሜት ለማወቅም የጓጓች ትመስላለች እንግዲህ ማህሌትም እቅዷ ከሽፎባት ከዝና ቤት ክፉኛ ጥፊዋ እንቀምሳ የማይሆን ሆናለች። ኤፍራታ ይህንን ስጋቷ ቀድማ ብትገልጽላትም አሳካዋለሁ ባለችው መሰረት እቅዷ ከሽፎባታል ማለት ነው። በእርግጥም ማህሌት አንድም ቀን ተሳክቶላት አያውቅም፣ ወደፊትም አይሳካላትም። እንግዲህ ለዛሬው ምሳሌ ድራማ ክፍል ስልሳ ሶስት ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።